ሰላም እንደምን አላችሁ? የፍቁረ ጊዜ ሚዲያ ተከታታዮች ሳምንታዊ ዜና ታዖሎጎስ እንደሚከተለው አዘጋጅተናል። አብራችሁም ቆዩ። ወደ መጀመሪያው ዜና ስናልፍ በደብሩ ለሚያገለግሉ ካህናት አገልጋዮችና ለአጥቢያው ምዕመናን የሕክምና እርዳታ ተደረገ። የፍቁረ ጊዜ ሰንበት ትምህርት ቤት የልማት እና ሙያ አገልግሎት ማስተባበሪያ ክፍል በየጊዜው ከሚያከናውናቸው አገልግሎቶች መካከል አንዱ በደብራችን የሚያገለግሉ ካህናት አገልጋዮች፣ እንዲሁም በአካባቢው ለሚኖሩ ምዕመናን የጤና ሕክምና እንዲያገኙ ማመቻቸት ነው። በዚህ መሰረት ጥቅምት 23 2018 ዓመተ ምህረት በሰንበት ትምህርት ቤቱ የሚገኙትን የህክምና ባለሙያዎች በማስተባበር በደብሩ ለሚገኙ አገልጋይ ካህናት እና ምዕመናን የደም ግፊት፣ የስኳር እና የአይን ምርመራ አገልግሎት እንዲያገኙ ተደርጓል። በመጨረሻም አገልጋይ ካህናትና ምዕመናን በተደረገላቸው ህክምና ተደስተው እንደዚህ አይነት አገልግሎቶች በቋሚነት እንዲቀጥሉ አሳስበው ምስጋናቸውን ለሰንበት ትምህርት ቤቱና ለህክምና ባለሙያዎቹ አቅርበዋል። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ተማሪዎችን አስመረቀ። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት በስርዓተ ትምህርት መሠረት ያስተማራቸው 11 885 ተማሪዎች ጥቅምት 30 2018 ዓ ም በሚሊኒየም አዳራሽ ለአምስተኛ ጊዜ በዛሬው ዕለት አስመርቋል። መርሃ ግብሩ ሕያውን የእግዚአብሔር ቃልና ግሩም ግብሩን እንዲሁም ወርሃ ጽጌን የሚገልጹ ዝማሬዎች፣ ኪነ ጥበብ፣ ስነ ጽሑፍ እና ስብከት እንዲሁም በብፁዓን አባቶች ትምህርተ ወንጌል ተሰጥቶበታል። በዛሬው ዕለት የተመረቁ ተማሪዎች ከ164 ገዳማት እና አድባራት የተውጣጡ የሀገረ ስብከቱን ምዘና ወስደው ወደ ቀጣይ ክፍል የተዘዋወሩ 11 ስምንት መቶ ሰማንያ አምስት የሰንበት ትምህርት ቤት የአራተኛ የስምንትኛና የአስርኛ ክፍል ተማሪዎች መሆናቸውን ላከጸራን የአዲስ አበባ ሀገረ ስብከት ሰንበት ትምህርት ቤቶችን አድነት ተቀዳሚ ምክትል ሰብሳቢ ገልጸዋል። በመርሃ ግብሩ ለ160 ሰንበት ትምህርት ቤቶችና ከፍተኛ ነጥብ ላስመዘገቡ ተመራቂ ተመራቂዎች ሰንበት ትምህርት ቤቶች እና ክፍለ ከተሞች ከአባቶች እጅ ቡራኬና ሽልማት ሲቀበሉ የደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተ ክርስቲያን የፍቁረ እግዚእ ሰንበት ትምህርት ቤት ከአራዳ ጉለሌ ሰንበት ትምህርት ቤቶች አንደኛ በመውጣት ሽልማት ተበክሎላል። በምርቃት መርሃ ግብሩ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባና የሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቀለምጦስ የመንበረ ፓትርያርክ ሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዋን አበው ሊቃነ ጳጳሳት፣ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉቲ፣ የመንበረ ፓትርያርክ የሥራ ኃላፊዎችና ሠራተኞች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና ሠራተኞች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ሊቃነ መናብርት፣ የሰንበት ቤት አመራሮች፣ መዘምራንና ጥሪ የተደረገላቸው በርካታ እንግዶች ተገኝተዋል። የደብረ ነጐድጓድ ቅዱስ ዮሐንስና መካነ ጎለጎታ ቅድስት ማርያም ቤተ ክርስቲያን የፍቁረ እግዚ ሰንበት ትምህርት ቤት በ2017 ዓ.ም በአራተኛ በስምንተኛ እና በአስርኛ ክፍሎች ትምህርታቸውን አጠናቀው ምዘና ወስደው ለምረቃ የበቁ ከአራዳ ጉለሌ ክፍላተ ከተሞች ሰንበት ትምህርት ቤቶች አንደኛ በመውጣት ሽልማት ተበረከተለት የአራዳ ጉለሌ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ለገዳማትና አድባራት የምስጋና መርሃ ግብር ተዘጋጅ በአዲስ አበባ ሀገረ ስብከት የአራዳ ጉለሌ ክፍለ ከተማ ቤተ ክህነት ቤት የ2017 ዓ.ም የበጀት ዓመት የሥራ አፈጻጸም ሪፖርትና የምስጋናና መርሃ ግብር አዘጋጅ። መርሃ ግብሩ የተዘጋጀው በአዲስ አበባ ሀገረ ስብከት የመሰብሰቢያ አዳራሽ ሲሆን 2017 ዓ.ም በጀት ዓመት የሥራ ሪፖርት በመጋቢ ሰናይት የቻለው የአራዳ ጉለሌ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ ሪፖርት ቀርቧል። የአራዳ ጉለሌ ክፍለ ከተማ ቤተ ክህነት በሥሩ 20 የሚደርሱ አድባራትና ገዳማት የያዘ ሲሆን በበጀት ዓመቱ በክፍለ ከተማው ሥር ለሚገኙ አብያተ ክርስቲያናትና ለብፁዕነታቸው የሰርተፍኬትና የምስጋና መርሃ ግብር ተከውኗል። ኅዳር ሁለት ቀን በተዘጋጀው በዚህ መርሃ ግብር ላይ ብፁዕ አቡነ ኄርያቆስ የአዲስ አበባና የሐዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ መልአከ ሕይወት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ የክፍለ ከተማው አድባራትና ገዳማት ኃላፊዎች በየደረጃው ተገኝተዋል። ወደ መጨረሻው ዜና ስናፍ በአንድ ኦርቶዶክሳዊ ሰው ሙሉ ወጪ የተሠራው የወርቁ ሰፈር ቅድስት አርሴማ ቤተ ክርስቲያን በብፁዓን አበው ሊቃነ ጳጳሳት ቡራኬ ቅዳሴ ቤቱ ተከበረ። በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ስር የምትገኘው የወርቁ ሰፈር ሐመር ወርቅ ማርያምና ቅድስት አርሴማ ቤተ ክርስቲያን ውስጥ በአንድ የቤተ ክርስቲያን ልጅ ሙሉ ወጪ የተሸፈነ የቅድስት አርሴማ አዲስ ሕንፃ ቤተ ክርስቲያን ተሠርቶ ለምርቃት በክቷል። በዛሬው ዕለት ቅዳሴ ቤቱ በተከበረው የወርቁ ሰፈር ሐመረ ወርቅ ቅድስት አርሴማ አዲስ ሕንፃ ቤተ ክርስቲያን ብፁዕ አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግ ሰምራ ሀገረ ስብከት ሊቀ ጳጳስ፣ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉቲ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ የመንበር ፓትርያርክና የሀገረ ስብከቱ የሥራ ኃላፊዎች፣ የክልል የሥራ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የደብሩ ሰንበት ትምህርት ቤት መዘምራን፣ በርካታ ምዕመናንና ምዕመናት ተገኝተዋል። ስርከተ ቡራኬ ቤተ ክርስቲያኑ በብፁዕ አቡነ ዮሴፍ ሊቀ ጳጳስና በብፁዕ አቡነ በርናባስ ሊቀ ጳጳስ የተመራ ሲሆን እንደ ስርቀተ ቡራኬው ተከናውኗል። ለሳምንቱ ያዘጋጀንላችሁ ዜና ይህንን ይመስል ነበር። ቸር ሰንብቱ።